ሰላም አለይኩም ወራህመቱላሂ ወበረካቱ። ድነ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ይሄን ሰሞን ያው ጃዛ ቤት ነኝ፣ ታውቃላችሁ። ሴትዮዋም ተሳፍራለች፣ ኔም ማሙይ ነበር፣ ሰዎችም ተሳፍረዋል። ስራው ፍልግና ዛሬ በጽዳት ነው የጀመርኩት፣ ተዚ ጀምሬ ከመጥበህ ማለት ነው ልጆችዬ። እና ዛሬ ሙሏችንን በጽዳት ነበር ያለው። ፋደር ግን ሳላችሁ እንደዛ አጸድያን። በነገራችሁ ላይ ሳላ ይሄን ምሳሌ ነው፣ ሰፊ ነው እና ፏ አደረግን። ብላጣችንን ፏ አደረግን። እንደዚህ ጫማችሁ ይሄን በመ ደርደር ጀመርን። ከዛ ፏ አደረግን። ሽንት ቤት በማጠብ ሳዮናችንን ፏ በማረግ ነው ማለት ነው። ብላጣው በነገራችን ላይ ያምራል ማለት ነው። ወዶች፣ ይሄ አሁን በየት ደግሞ እንገባለን? እንግዲህ አይብ ሹር እናንተ አላስገባም ታልጋው እንጀምራለን ማለት ነው። እዚህ ጋር ፏ አርገነው አላልጋው ይሄንን ይመስላል አላልጋው ፏ ብሏል። ሌላ ታስገቡ ቤት አይቀንሱልኝ ፏ በማድረግ አልጋውን ጀመርን። ቤታችንን ፏ በማድረግ እንግዲህ ክላሳችን፣ ጎ ወደ ክላሳችን እንግዲህ። በዚህ ደግሞ ቡና ፈርሸናል። ቡናችንን ፏ አድርገናል ውዶችዬ ያው እዚህ እንደምታዩት ቡናችንን እዚህ እንግዲህ ባንኬክ ይባላል። ይሄ ታውቃላችሁ ባንኬክ ማቅ የለም። በነገራችን ላይ እኔ ቤታ ቤታችን ያዘጋጀነው ነው። ያው ቂጣ ነው የሚመስለው፣ ግን ቢሆንም ማሌ ና ማር የለንም። ወይም እንግዲህ ሀሰል ምናምን ሲኖር እናደርግበት ነበር። የለንም እንግዲህ አዘጋጅታ እዚህ ጋር ደርድረናል። እንግዲህ ያው ብር ምንም ረክሶብን አይደለም፣ ደግሞ ብር ረክሶባቸው እንዳትሉ። ያው ሆዳም ሆዳም ነው፣ እያላመጥን ነው። ያው እንግዲህ እዚህ ጋር ምን ከፍተው ነሽ ሂዳ ነገር ምናምን ነገር ይኖራል ማለት ነው። ግን ያው ኢትዮጵያ አይፈቅድም ስለማይፈቅድ ዛሬ ብሎን ነው ላሳይ። የዛሬ ውሏችን ከጽዳት ጀምሮ ከቤት ረታባ ጀምሮ ቡና እስከ ማፍላት ፈንድሻውን ምንም ቡና ንፏ አድርገን እንግዲ በራሳችን እንግዲህ ፏ ብለናል፣ መንገዳችን ፏ ብለናል። አሁን እኔ ቡናዬን ወደ መቀዳያት ነው መሄደው ማለት ነው። ሀዋ ጨርሳለች። እሺ ቡና ጠጡ። ቆይ ጎረቤት ቡና ተጣርቸን ጣጠየብ

እናንተ ተቃጠልኩኝ እኮ ኡ እስኪ ጠራ እና እራሱ ነው አባይ ጣና አሁን ሆኖ ነው አያችሁ፣ አቃጠለኝ። እንግዲህ ቡናችንን እየቀዳን ነው። ምን ጎን በቡና ቀደታ የለው አለባት

ከዳሙን ዋንቱዬ የበበልጅሆዝኩሎ እንደዛ አጋጥሞት አንተ የዋ በሬው ገር ገብቶበት አትይኝም። በሬው መዴር ገባበት። እንደምንም ብለው አዲነውት ቅርጫ ተቃርጦ ቤተሰብ ሞላው። ቤተሰብ ተሰብስቦ ጎረቤቱ ተሰብስቦ ያን ቅርጫ ተቃርጦት ከዛ እንደገና ያ ሁላ ሰው እንደምንም ብለው ያንን ሰውዬ አይዞህ አይዞህ፣ ከበድዬ አይዞህ አይዞህ ካደረገው ያንን በሬ ተቃርተው ሲያበቁ ያው ብሩን ትንሽ ቢሆን ሰጡት፣ ታነ ከዛ በኋላ ከበዴም እንደው ወይኔ በሬ ወይኔ በሬ በክረምት አከሰረኝ ወይኔ በሬ ወይኔ በሬ እያለ። እሷ አንቺስ፣ ከዛስ? ከዛማ የምን ታደርጉታለው በሬውን ከሰረ ትንሽ ትንሽ የሰጡት ሰተው አሉ፣ የሰጡት ሰተው ቁርጫውን ያልሰጡት በልተው ቀሩ አሉ። ከበዴም ወይኔ በሬ ወይኔ በሬ ወይኔ በሬ እያለ እንዱ ሲያለቃጭስ ክረምቱን ከረመ አሉ። እሲ፣ ከዛስ ቡናውን እየጠጣን አሉ፣ ቡናውን እንጂ እያዳረሽ አሉ፣ ወሬውን እንደርሳለን። አሉ ከዛም የከበደ ሚስትም አንተ ባንዲ በሬ አርሰህ እንዴ ነው ክረምት ነው የምንወጣው? ብላ ጥላው ሀይች አለ። ከበደም ወይኔ ሚስቴ፣ ወይኔ በሬ እያለ ክረምቱን እንሁ እየተነጫነጨ ከረማ አሉ። ተዛዛ ከዛማ ያው እንግዲህ እንደምንም ብለው አገር ጎረቢቱ ተሰብስቦ ሽማግሌዎች ከበዴንም ፋጡማንም ሰብስቧቸው አንተ ትብስ፣ አንተ ትብስ ተባብላችሁ ኑኑ የምን ጠብ ነው? ጠባን ሲጌይም አሉ ከዛ በእንደዚኖ ወ አለቀ ይባላል፣ ታረጉ ይባላል። ቡናችሁን ጠጡ። እያማን እየተማማን ቡናችን ጠጣን እና ውዶች፣ በእንደዚህ አይነት መልኩ አለቃሉ። ከበደም ተፋጡማ ጋር ታረቀ። ቡናችንም በእንደዚህ አይነት መልኩ ቁርሳችን እየበላን ቡናችን እየጠጣን ነው። ቶሎ ቡና ጠጡ። ፏ ብለናል ቡናችንን እየጠጣን አሜታችንም እንደቀጠለ ነው ማለት ነው። አሜት ትላችሁ ደግሞ ተረት ነው። ሽፊኪ ሀይር ኢንሻአላ ያጤር ከበዲና ፋጡማ እና ያልኩት ሌላ አላልኩም እኮ አለ ኩለ ሐል። ያው እንደ ተረት ነው። ዝሮ ዝሮ ውዶች እየሻው እየቀለድን ነው። ቶሎ ቡናን ጠጣ። ቡናችንን ምርጥ ቡና ነች፣ አሲጂያንንም ማለት ነው ይህንን ይመስላላችኋል። የዛሬ ቡናችን እንግዲህ፣ እንደዚህ እያደረግን ኢጃዛ ቤት እናሳልፋለን። ሰዎቻችን ተሳፍረዋል። ማፊ ሽቆል ሽቆል፣ ፈልጉ ስራ ፈልጉ። ሰምታችኋል፣ ስራ ፈልጉላችኋል። የእኔ ወዶች፣ ሰላማችሁ ብዙት ይበልልኝ። አለሰላምና እንጠብቃችሁ ባይ ባይ እላችኋለሁ።